ናቱ ቤዛን እስር ቤት ልጠይቀውና ቅያሬ ልብስ ይዛለት ሄዳ ከአሁን በኋላ ልጠይቅ እንዳትመጪ፣ እንዴት አስሯችሁ ነው? በእህት የጨክናችሁ ያልነገራችሁ ብሎ ፂንም ሁለተኛ ዝግድ ይመቶሽ እንዳትጠይቂ ብሎ በስሜት ተናድ ስቷት ሄደ። ፂን ደግሞ ክቡ ብላ ደነገጠች። ምክንያቱም ናቱን የፂን መታሰር ሸሽገውት ነበር፣ ምክንያቱም እንዳይጨነቅ። እነሱ ፂንን ለማስፈታት ግን እታይችላ እያሉ ሳለ ሉሊት የምትባለው እንግዲህ ነገር ማቋጠረው ሄዳ ነግረዋለች፣ ተነገረችው በኋላ እንግዲህ እሱም ተናዶ። ከሷ ቀጥላ የሄደችው ቤዛ ነበረች። ቤዛ ለፂን መቀየሪያ ልብስ ለናቱም ይዛ ሄዳ ፂን አውርታ ፂን ካወራች በኋላ ወደ ናቱ ስትሄድ ናቱን መቶ ልብስ አንጥቼ ለለው አለችው። እሱም ደግሞ ተናዶ መልዴት ፊቱን አስቆጥቶ እያያት ቆየ። ምን ሆነህ ነው ናቱ? ልብስ ላመጣልን የመጣሁት፣ ሰላም አይደለም እንዴ መሆንህ ነው? ስትለው እሱም የልቡን አምቆ አምቆ፣ እንዴት ቢያስችላችሁ ነው እህቴ? ደህና ናት? ያልመጣችሁ እንደመጭ ስላልኳት ነው አለው። አዎ እንደመጭ ስላልካት ነው አሁንም ተሸሽጊያነ የመጣሁት አለችው። ግን ያፈነውን የልቡን እሳት አወጣው። ምክንያቱም ለምን ሸሽጋችሁኝ እህቴ እንደታሰረች ሳመቻለሁ? አላት። ይህን ስላት ግን ቤዛ በጣም ነበር የደነገጠችው። እናም ማነገረህ እንዴት ስትለው ሎሊት አሁን ምታ ነበር አላት። አይ ሎሊት ሉሊት በኔ እጅ ነው የምጠፊው ብላ እሷን ከንፈሯ መጠጠች። ከዚያ በኋላ እንዴት ጨከናችሁ በፂ፣ እንዴት ጨከናችሁ በእኔ እንዴት ሳናብረኝ፣ ምን ለማድረግ ፈልጋችሁ ነበር? አደራ ያልኳችሁ ለዚህ ነበር እንዴ ብሎ ተናድዴ፣ ያው አንተ ትጨነቃለህ ብለን ነው እሷን ደግሞ ለማስወጣት እየታገልን ነው አለች። ከአሁን በኋላ ስለህቴን የኔ ያለው ምንም አያገባሽም። ታየው ለኔ ነገሩን ብታሰርም ባል በጣም ሁሉን ሆኔ ነገር አስተካክለዋለሁ። ነገር ግን ከአሁን በኋላ ልትጠይቂኝ እዚህ ግድም እንዳትመጪ ብሎ በስሜት ተቆጥቶ ትቷት ተደብዛ ቤዛም እያለቀሰች ወደ ቤቷ ተመለሰች። ሉሊት እያየ ጮኸች፣ በቤት ገባች። ሉሊትም በእርሷን ሳታኖር ከዛ እንደመጣች ነበር የተገናኙት፣ እሷም ደነገጠች። ከዚያ በኋላ እንግዲህ ሉሊትና ቤዛ ሊናከሱ ምንም አልገባቸው ለምንድን ነው አንቺ ግን እጅሽ ሳይሆን የተቆረጠ መቆረጥ አልነበረበትም። ምላስሽ ነው መቆረጥ ያለበት እያለች ስትላት ለምን እንደነገረችው ለምን ተናገርሽ ብላ ከአሁን በኋላ ግን ምንም ትዕግስት ያልቋል። አንድ ቀን አንቄ ነው የምገልሽ አለች። አይ እንግዲህ ኮ አትጩብኝ። እኔም ብዙ መረጃ ላይ ተፈልግሽ አወጣብሻለሁ እያለች የድሮ ሚስጥራቸው እና መረጃዋን ልታስፈራራት ወይስትም ቤዛን ማስፈራራት ጀመረች። እንግዲህ የአፌት በጣም ስሜታዊ ሆኗለ። ፂም ደግሞ እንግዲህ ሉሌትን እዝ ግድ መፍተኛ እንዲያመጭበታት አለ። እንዲሁም ደግሞ እንግዲህ አቤል ያው እነ የአፌት ቤት ታኝቷለ። ኤፍራታ ደግሞ የአቤልን መረጃ አስተያዘች ለየአፌት ሳሰጠው ፂን አስፈታት እያለች እየተደራደረችው ነበር። እሱም ደግሞ ገንዘብ እየተደራደረ ነው። በቃ የፈለከው ገንዘብ ንገረኝ፣ እኔ እከፍልሃለሁ ብለው ስትለው፣ አንችም ይሄን መክፈል አትችም አላት። እንዴት አልችልም? ይሄን መክፈል የምችለው ቤዛ ናት። ቤዛ ደግሞ ፂን ትወዳታለች፣ ይሄን ታረጋለች አላት። ቤዛ ጋር ምንም አታገኝ፣ እንደው ንገረኝና እኔ ከፍልሃለሁኝ፣ እሷ ትለቀቅ አለችው። ከዚያ በኋላ ሲነግራት አንድ ቀን ብቻ ጠብቀኝ ከዚያ እኔ እከፍለሃለሁ አለች። እሱ ቀጥታ ቤዛ ጋ ደውሎ ቤዛ ያን ገንዘብ እንደምታመጣና ፂ እንደሚፈ እንደምትፈታ ነገራት። ቤዛም በጣም ደስ አላት። ነገር ግን ይህም ሁሉ ብር እኔ እጅ ላይ አይኖርም አላት። እንዴት ታጫለች ሲላት ሁሉ ሀብቴና ንብረቴ በናታ ስም ነው። ስለዚህ ናታ ሲለቀቅ ነው ይሄን ማድረግ የሚችለው። እና መጀመሪያ ትለቀቅና ከዚያ በኋላ ላሰጠሃለሁኝ አለችው። እና ቤዛ እንግዲ በጣም ደስ ብሏት አለ። ከዚያ በኋላ ኤፉዬ ናታንና ፂን ሊጠይቋቸው ወደ እስር ቤት ሄደው ናታን ልጠይቁ ሲገቡ እንግዲህ ናታን ያው በቤዛና በሉ ስለተናደደ ሁለተኛ ሰው ለማገኘት በጣም ተናዱ። እንዲያወራቸው አልፈቀድላቸውም። ወደ ፂጋ ሲሄዱ ፂ እንግዲህ ናታን አወራሹ ስትላት አይ ለወራፍ ፈቃደኛ አይደለም አለቻት። እንግዲህ የወንድማ ማስማት አታቅም ማለት ነው ጽምና እንግዲህ ኤፍራታ ትልቅ ሚስጥር አላቸው። አዲስ ነገር አለ ገንዬ እኔ ለውራት እናመጣለሁ ብላ ገነትን ወደዛ እንድትሄድላት ጠይቀቻት። ግን ኤፍራታ ሳትነግራት ሰዓቱ አለቀ ተባለች። ያው እንግዲህ ሰዓት ነግሪ ሰዓቱ አለቀ ልቤና ወቆሽ የጽም ተቆጣቻት። ነገር ግን ካቤል ጋር ተጠንቀቂ ባክሽቱ ልጅ አትመኑ እያለች ጽም ኤፍራታ አስጠነቀቀቻት። የፍይም እንግዲህ በቅርብ ስለምትፈች ኖራ ችግር የለውም ማይና ከገነት ጋር የተወሰነ መንገድ ሄዳ ገነቱ ወደ ቤቷ ተሸኝታ፣ እሷ ደግሞ ስፐር እሷ ደግሞ ተሸሽገ እንድትሄድ ኤክስፐር ጋ ደውላ ሄደች። ዳያግም ደግሞ እናቴን አፈቀችኝ እያለ እያለቀሰ ነው። ቤኒያም በተኛበት በውሃ ቀሰቀሰው እና ከዚያ በኋላ አይ ሰዓት ረፍዶብኛል፣ ወደ ውጭ ወጥቼ እመጣለሁ በጠርዋ ጠብቀ ሲለው እንባውን ለቀቀው። ምን ሆነ ነው ሲለው አይ ምንም አይድል ሄዴ አለው። ምን ይጀል ልምጣ ራድሙ እንዲያሰራ አንጅ እመጣለሁኝ። ሌላ ምን ይጀል ልምጣ ሲለው እናቴን አምጣልኝ፣ እናቴ ማምጣት ትችላለህ አሉ አይ እናት። ከዚያ በኋላ ለቀሰ። አይ ትመጣለች እናት፣ እኮ ጠልታ አይደለም ኤፉዬ ስለማት እንጂ ትመጣለች ብሎ አባበል አንተ ደግሞ ጥላ ሄደችው ትልቅ ሰው ስለሆንክ ጎረምሳ ስለሆንክ ነው ሲው እኔ እናት ብሮም ነው ጥላኝ የምትሄደው እያለ ሲያለቃቅስበት፣ አይ ይዛ ትመጣል ብሎ ሄደ። ነገር ግን በጣም ሰው ስቅ ብሎ ደግሞ አለቀሰ። ያው የእናት ነገር ይሰማል። አንደኛ ጓደኛ ገውጣ ሲለው፣ ጓደኛ አቤል ነበር። አቤል ደግሞ ከርቶታለ፣ ጭራሽ አሁን ደግሞ

እንዲሁም ደግሞ ዲያራ እንግዲህ እናት ታስሮባት እናቷ ብትላት ብትላት አስፈች ብትላት አላስፈታም ብላታለች። ዲያራ እንግዲህ ወንድሟንም በቀደም ፍቅር ይዞሻ ስትለኝ ነበርና፣ አዎ ይዞኛል፣ እንዲሁም ያፈቀድኩ ልጅ ታስሯለ፣ እርዳኝ እንዲፈታ ብትለው፣ አይ እናቴ የታወቀችን ነገር እኔ አልገባበትም፣ እናንተ ፍቱ ብሎ ሄደ። እንደውም ራሴን አጠፋለሁ ካላስፈታሽ፣ ብላ ቢላ የዘራሷን ለማጥፋት ስትሞክር እናቷ ግን በጣም አረመኔ ናት፣ እና እኔ እያስፈራረሽ ከሆነ አጥፊ እኔ ማስፈታት አልችልም እያለኝ ተስፋ አስቆረጠቻት። ዲያራ እንግዲህ ናታን እንዴት እንደምታስፋፍ እንደምታስፈታ ጨንቋታል። እናቷም ጨክናባታለች፣ ወንድሟም ደግሞ እናት ያለችበት ነገር አልመሳካም ብሎ እሱም ደግሞ እንደማያግዛን ነገራት። በስተመጨረሻም እንዲፈለግኩ መሆን ፈለኩ። በመሀል ይችላል በመሃል የብላ በህይወት ይብላ እናቲቱንም ወንድም ይዋንም ደግሞ ከአቅማቸው በላይ ሆና በራሷ ፍላጎት በስሜት እየተጓዘች ነው። ከባድ ነው እንግዲህ በዲያራ ወንድም ደግሞ በቤዛ ጓደኛ ቤዛ ጋር ታጣልቶ እሷን እየለመነ እሷም ደግሞ ተስፋ አስቆርጠው ከህይወት ይወጣል ብለው ተስፋ አስቆርጠዋለች። እንዲሁም ገን እንግዲህ እፍራታ ተሻሽጋ ስትሄድ ዞር እያለች እያየቻት የእናት አንጀታ አይጨክ ይባላል። ሻውዳት እንደሄደች እንግዲህ ስታያት በጣም እየተጨነቀች ነበርና በእግሯ ስትሄድ እንዴት እንዴ፣ በታክሲ ለምን፣ ወዴት እየሄደች ነው? ምን እየሰራች ነው? ቆየች ልጅ ብላ ተከትል አንድ ግን የፍራታን ለማየት የት እንደምትደርስ

ግብ ይመታል ብለን እናስባለን። በጣም ተሰቃየሽ በናታ ማለት ነው። ውድ ቤተሰቦች ሳብስክራይብ ያሸር እያደረጋችሁ ቀጣይ እንጠብቃለን። በየላችሁበት ሰላማችሁ